እንደምታስቢው አይደለም ነገሮች እየሄዱ ያሉት። እውነት ነው የምልሽ ለእኔም ክፈች ልኝ ስላት እምቢ አለች። እሺ ቶሎ ይምጡ። የለም ወጥቷል እሱ ሄዷል። አዎ ሄዷል አሁን አካባቢ ወጥቷል። አረጋጊያት ብሎ እኮ ሲለኝ ኖር ሰው ጋር የደወልኩት እኔ ማረጋጋት አቅቶናል። ቶሎ ነው አዎ አክስቴን እያለች ነው። እሺ እሺ። ወይዘሮ ስርኩት አረ በፈጥራ አንቺ ምን አይነት ግን አስመሳይ ሰው ነሽ ጎበስት ዋና ይነሽ የምሬን ነው የምልሽ። በፈጣሪ ስም እማዝነው መቼ እንደሆነ ልንገርሽ። ኤዶም እውነቱን ያወቀች ቀን ከዚህ ካለባት ችግር የነቃች እና እውነቱን የደረሰችበት ቀን ግን ውስጤ ደስ እያለሁ አይደል? ምን ተፈጠረ? እቺ ሴትዮ አክስት ተብዬ ለኤዶም አጠቅማት፣ እባክሽን፣ ግንኙነታቸው ጥሩ አይደለም። በቃ አለያያቸው፣ እንደምንም ብለሽ አለያያቸው። እንዴት ነው የማለያያቸው? በዚህ ሰዓት ከአክስቷ በላይ እኛ ልታምነን አትችልም። ተወው፣ እኔን እኮ ማመን አቆማለች። ግንኙነቷ ሁሉ ከአክስቷ ጋር ሆኗል። እንዴት ብዬ ነው ማድነ ቢያንስ እኮ እውነት አንቺ ጋር አይደለም እንዴ? ነገርኩ እኮ፣ እኔን አጉታ የምትኖር ከሆነ እተዋታለሁ። አንቺም ግን ገባሁልህ እኮ ከዚህ በላይ ምን ቃል አለ

የት ነው ያደርገው? አቤት፣ የት ነው ያደርገው? ምን አገባሽ? የሚመለከትሽን እኮ ንገረኝ። የት ነው ያደርገው? አንደኛ ቤቴ ነው ያደርጉት፣ ሶፋ ላይ ነው ያደርጉት። የዋሸኸኝ አይደለም አይደል? የዋሸሽም የሚመለከትሽ ነገር እኮ ያለው ከቤቴ ውጭትም አላደረም። እሺ እንድንጋባ እፈልጋለሁ። አቤት፣ እሺ አልኩሽ። አይደለም እንዴ፣ ለምን ጊዜ አሳይኝ። በቃ ምንም ጊዜ ያስፈልገው አሁኑኑ እንድንጋባ ፈልጋለሁ። እኔ ደግሞ ጊዜ ፈልጋለሁ። በችኮላ ምንም ማድረግ የምችለው ነገር የለም። ለራሴ ጭንቅላቴ ሊፈነዳ የደረሰበት ሰዓት ላይ ነኝ ያለሁት። ስለዚህ ትንሽ ጊዜ ስጭኝ። በቃ እሺ ብዬ ተስማማን አይደል? እኔ ደግሞ አሁን እንድንጋባ ነው ፈልገው። አሁን የሚሆን ነገር የለም። እንዴ ለምን? ሰከናቲ በቃ ተነጋገር። ሄዶ ማጠገብ እንዳደረሽ ተነጋገር። አገባሻለሁ ተባባላ አይደል? በቃ ጊዜ ስጭኝ ቢያንስ ከዚህ ሙድ እንኳን እስቲ እስከወጣ ትንሽ ታገሽ። ትችላለች ማለት ነው። ህልም መፍታት ትችያለሽ? እኔ ኧረ አልችልም። ግን ምንድን ነው ህልም? መፍታት ካልቻልሽ ሽ ለምን ነግርሻለሁ? ምን ያደርግልሻል? አረፍት እየሰሩት ንገሩኝ እኔ ልፈታ እችላለሁ እኮ። ማለት ነው እንሞክረዋለን አለና አብረዶ ምን ነገር ነው? በቃ አለ ነግርሽ። አልፈታ ማልችልም አልሻለና አይደል መጥፎ ነው ጥሩ ነው ያለው። መረጥ አልችልም አልሽኝ አይደል? ተነስተሽ፣ ወደ ስራሽ ሂጅ። እኔ ለራሴ ጭንቀት ውስጥ ነው

አክስትሽ ይህም ሁሉ ነገር የፈጸመችው ይህ ሁሉ ነገር ያደረገችው በእናትሽ የተነሳ አንቺ መበቀል ስለምትፈል ው እኔ አላውቅም። አክስትሽ እና እናትሽ ይህን ያክል ይጠላሉ እንደነበረ የማውቀው ነገር የለም፣ ግን ከአክስትሽ የስማት አክስትሽ ሌላ አላማ ነበር አለ እኔ ቪዲዮን አይቻለም፣ ቪዲዮን አይቻለም። አክሴ እንደዚህ ነገር ውስጥ አታስገባት።

አሁን ደግሞ ጭራሽ ቪዲዮውን ስታይ ኤዶም የሆነችውን ነገር ሳይ ራሴን መቆጣጠር ነው ያቃተኝ። ቪዲዮ አሳየቻት ምናምን እያለ በቃ በጣም እንድትጸጸት ተነገረኝ። የምሬን እኮ ነው። ግን አክስትሽ ምን አይነት ጨካኝ ነች? እንዴት ትቀርጸዋለች? እሱም ያው ነው እባክሽ። እያስመሰለ እያስመሰለ ነው ሊሆን ይችላል። ግን ደግሞ በዚህ ልካቶ ቢኒያም እኛ አቅተናል። አውጥቶ መወርወር እኮ ይችላል ግን ደግሞ ይመስለኛል የሆነ ነገር ተሰምቶታል እና አንቺ ካወቅሽ ደግሞ ነገ እንኳን ብትድኝ ይሄ ቪዲዮ እንትን ካለ ቂም እንደምትዥበት መቼም ይቅርታ እንደማታረግለት። አሁን እንኳን እራሱ አንስታ እንዴት እየፈራችኝ እየሸሸችኝ እንደሆነ በጣም ብዙ ነገር ነው የተሰማ። በእናትሽ ለራሱ ስናውቁ ነው አክስቴ አስፈራርተውኝ እኮ ቪዲዮን፣ አሳይተው እስር ቤት እከታለሁ ስላለችው ነው እንዲያስመሰለ ያለ ስሉማት፣ ሸውጭ እሱንም እኮ ጠይቄዋለሁ ፖሊስ በፖሊስ መታሰር ፈርተህ ነው አይደል እንደዚህ የምትሆነው? ወይስ የምር ተጸጽተ ነው ስለው፣ የምር ተጸጽቼ ነው፣ እሷ ላይ ባደረግኩት ነገር ሞትም ይገባኛል። በቃ ያላለውን ጠይቂኝ ብቻ። ግን አሳዝኖኛል እውነት ያ ክፉ የሆነው ሰውዬ አሁን ላይ እንደዚህ ሳየው በጣም ነው በጣም ነው። አትሸወጅለት አቅሙ በላይ ሲሆን ነው። ግን አክስትሽ በጣም እንጃ ከማስባት በላይ ክፉ ነች፣ በእውነት እሷማ ነች። ግን እሱን ነፃ አይደለም። አሁን ለማንኛውም አክስትሽ ላይ ጥብቅ ማለት ነው ያለብሽ። እሱን እያደረኩ ነው፣ እያመነች ነው፣ ማመንም አለባት። የእቴን ልጅ አትንካ ምናምን እያለች ልጅ ምናምን እያለች ነው። ለእዚህ ምናምን ስትል አክስቴ ሰሞን ደግሞ ጣጣብ ስታለች የሆነ ነገር እያሰበች ሊሆን ስለሆነ መጠንቀቁም አይገባም። ሄዶም ይሉ ይኸውልሽ፣ አንድ ነገር ልነግርሽ ነው። ከዚህ ቤት ቦታታለሽ ይኸውልሽ፣ የአያየሽው ቢኒያ እሱ ሊገልሽ እያስመሰለ እኮ ነው ያለው። ምን እያለ ሰውዮች፣ ከመግደሉ በፊት ልጅ ከዚህ ቤት መውጣት አለብሽ። ግን አክስቴ ቤት ማን ያውቃል? ለእሱ ስጋት አይግባሽ፣ እኔ እከራይልሻለሁ፣ ሄድሽ ብቻሽን ትኖሪያለሽ። ቆይ ግን እንዴት ሊገለኝ ይችላል? ለምን አሰሚኝም እኔ ገላታለው፣ ከዚህ ቤት ነው ማጠፋት ምናምን እያለ ሲያወራ ሰዎች አሉ፣ እያልኩሽ አይደል እንዴ? እኔ ቤት ከ የሆነ ቦታ ደርሼ እስከምትመጣ ድረስ ዳት ቢመጣብሽ፣ እንኳን አልፈልግም፣ እንዳትጠጋኝ ያሽ፣ ሽሽ። እሺ፣ እሺ እንዳይገልሽ ከዚህ እሷ ማሸሽ። እሷ ጥሩ ሰው እሱ ክፉ ሰው መሆኑ ነው፣ አዳነች ማለት ነው። በጣም ክፉ የክፉ መጨረሻ እ የምልበልሽ በስማ እንደዚህ አይነት እሱ አይቻለቅም በዘመኔ ማለት ነው። ደግሞ እንትኑ ነገሮች የምታገናኝበት መንገድ እሷ ቤት እኮ አሳምናኛለች፣ በቃ ምናምን ነገር በጣም ክፉ ናት። በእውነት በጣም ክፉ ናት።

ሲሆን የማይፈልገው ለምን ነበር እንትን እኮ ሄዶ ምን እኮ ውጭ ያለው ይገልሻል። ከዚህ በላይ እዚህ ቤት እንዳትቀመጭ፣ አይተሻላ እንዴት እያሰቃየሽ እንደነበረ ከዚህ ቤት መሄድ አለብሽ፣ ተከራይቼ አኖርሻለሁ። በቃ ያላሏት ነገር የለም። እና ቀንም ሙሉ ስታብ ሰለስን ነው ያለችው። እሱን ይኸውልሽ ምሬቴ፣ እኔ ጋር ያለ እውነት ለእሷ ሊዋጥላት አልቻለም። ቢያንስ እንኳን እውነቱን ልንገርሽ፣ ያለፈው አልፏል፣ ያለፈው ባታስታውሽ እንኳን አሁን ያለውን ነገር ልንገርሽ ብዬ ነገርኳት። እሷ ግን አንተን አይደለም እማ እሱ እኮ አይደለም ችግሩ እና ታዲያ አይናችን እያየን አውጥታ ትጣላት ሽምን ላድርግ እኔ እኮ ምንም አቅም የለኝ በዚህ ሰዓት ቢያንስ ተስፋዬ አንቺ ነሽ ምህረት አንቺ ጋር ቢያንስ የሆነ እውነት አለ ታውቂያለሽ የነገርኩሽ ነገር አለ አንቺን ትሰማሻለች እስኪ ንገሪያት ስለ አክስቷ ተንኮል የአክስቷ ማንነት እስኪ ንገሪያት ሞክሪ እባክሽን አይደለም እኔንማ እንዳትቀርቢያት እኮ ተብያለሁ ስለዚህ እኔና እሷ እንቀራረብም እኮ ታዲያ ምንድን ነው መፍትሄው አክስቷ ያው እሷ ስትወጣ ነው እኔ ጋር መታመጣት። በዚህ አጋጣሚ ነው በግድ በመከራ ምንድን ነው ስላት፣ ሰውየው ሊገለኝ ነው አቶ ቢኒያም ሊገለኝ ነው እና ከዚህ ሊሄድ ነው አለች። እውነት አንቺ አቶ ቢኒያም ይገላታል ብለሽ ነው የምታስቢው? እኔ ነፍሰ ገዳይ በድሮ ማንነት ከሆነ እሺ ይልል ይችላል። አሁን ግን ትንሽ እንደተቀየሩ እያመንኩ ስለሆነ ላይሆን ይችላል ብዬ ነው። አሁንም ለእርሶ እየነገርኩት ያለሁት በቃ ትክክል ነሽ። ያለፈው ማንነቴ በጣም እየጸጸተኝ ነው በተሸረበብኝ ሴራ ነው እዚህ ሁሉ ነገር ውስጥ የገባሁት። ሚስት አንተ ላይ ማግጣለች ተብዬ ነው። ስለዚህ አስቢው፣ በጣም የምወዳት ሚስቴ፣ የእኔ ነች ብዬ የምመካባት ሚስቴ በእኔ ላይ ከጓደኛ ጋር ማገጠች ሲባል ምንድን ነው የሚሰማኝ? ያ ስሜት ተሰምቶ ነበር። ያ ሙሉ በደል ሳደርስባት የነበረው። አሁን ግን ንጹሕ እንደሆነች ገብቶኛል። አሁን እኮ እሱን ታረድቻለሁ፣ ግን አውጥታ ልጥላት ነው። ምን እናደርግ፣ በታሪክ ይሄ ሊሆን አይችልም። እየሰርጉት ከወሰዷት የት እንደሚጥሏት አናውቅም። በታሪክ ይሄ ነገር እንዳይሆን ደግሞ ተጋግዘን የምናደርገው ነገር ይኖራል። እባክሽ በጣም አመሰግናለሁ የምልህ አንቺም ግን እባክሽ በተቻለ መጠን ስለ እኔ የሆነ ነገር አስረጃት። እውነቴን ነው የምልሽ ቢያንስ እንኳን ከእኔ ጋር ባትሆን አክስቷ ይዛት ከሄደች ግን እች ልጅ አደጋ ውስጥ ነው የምትገባው። ቢያንስ ኤዶምን የምትወጃት ከሆነ ኤዶምን ጠብቂያት። የቻልኩትን ሁሉ አድርጋለሁ። ከሁላችንም ጠብቂያት፣ ኤዶምን እባክሽ

ጠበቤ ነበር። የሰው ልጅ ው ይቆጥባል። አንድ ማንኪያ ስጠኝና ይሄንን ለምሳ ለቁርስ ምን ትል ነበር። ሰው ቤት ምንድን ነው የምትሳሳቁት? አይ ስለ ድሮ አሰሪኩ የነገርኳት ነው። ከዚህ በኋላ ከእሷ አጠገብ እንዳትቀመጭ ሰምተሽኛል አይደል? ሂጅ፣ ቀጥይ ወደ ስራሽ ግቢ። ከእኔ ውጪ ማንንም እንዳታምኛል አልኩሽ እኮ ታዲያ ምን እያደረገችስ እንደሆነ በምን ታውቂያለሽ? ሁሉንም ነገር በጥንቃቄ አድርጌ ከማንም ጋር አትገናኝ አልኩሻለን። ልነሻን በ ወደእኔል ዛሬ በአንቺ የመጣ ይሄ ባልሽ ሊገለኝ ነበር። ሻተዩ እንዴት እንዳደረግ ይ ምን እንጨካይ ነው። ይኸውልሽ፣ ልጅ አሁን ባስቸኳይ ከዚህ ቤት በነገው እለት መውጣት አለብሽ። አክስቴ፣ በዚህ ፍጥነት አው? ይኸውልሽ፣ ምህረት እኮ ባደርስ ሊኖር እኔን እራሱ ገሎኝ ነበረ። እሺ፣ ግን ብቻዬን ወዴት ነው የምሄደው? ልጄ፣ እኔማ ልኩን ሳላ ሳላስገባው አልከተልሽም። ይኸውልሽ ልኩን ካስገባሁት በኋላ ተከትዬሽ እመጣለሁ። አንቺ ግን በፍጥነት ከዚህ መውጣት አለብሽ። ግን ፈርቻለሁ አክስቴ። አትፍሪ። እኔ ያለው እያልኩሽ አይደል? እከተልሻለሁ፣ ያለው እያልኩሽ እኮ ነው። እሺ ግን ተጠንቀቂ አክስቴ። ችግር የለውም፣ ለኔ ስጋት አይግባሽ። ምህረትም ስላለች ተጋግዘን የሆነ ነገር እንላለን። ችግር የለውም እናቴ። ይኸውልሽ ሁሉንም ነገር ማለት ነው በጥንቃቄ ነው የማደርገው። አንቺ ብቻ ከዚህ ቤት ውጭ። እሺ እሺ አክስቴ። በቃ ራስሽን ጠብቂሽ። ችግር የለውም።

ለምን ሻንጣ ላይ ከተችላት። በቃ ነገ ትሄዳለች። እሺ እሺ። በቃ ይሄንን ልነግርሽ ንፈልገ መጣ ነደሞዶምን፣ እባክሽን ስርጉት፣ የፈለግሽውን ነገር አደርጋለሁ። አሁን ደግሞ ምን ሆንክ አለች። እባክሽን ደስ በቃ እኔን አንች ተነጋገርለሁ። አንተ ግን ለምንድን ነው እኔን? የፈለግሽውን ነገር አደርጋለሁ አልኩኝ። ምን አገባህ ለምን አሁን በቃ በእናት አትጭቅጭቅ። ይህንን ልታወራልኝ ከሆነ የመጣኸው ቀጥ ብለው ውጣልኝ። እሺ፣ ግን አስቢበት፣ የምሬ ነው። እሺ አስቢበት፣ ስልኩት ውጣልኝ አልኩ እኮ እያለች እምትልሽ ለጤና ነው። ፕሊዝ ከእሷ ጋር የትም አንተ ነህ ስለ አክስቴ የምትነግረኝ። ከዚህ በኋላ ስለ አክስቴ መጥፎነት መተህ እንዳትነግረኝ እሺ። ስለ እሷ መጥፎነት ለመናገር አይደለም። አንቺ እሷን ተከትለሽ ከዚህ ቤት ከወጣች ግን ህይወትሽ አደጋ ላይ ነው የሚወድቀው እና እዚህ አደጋ ላይ

ሽል እንደነገርኩሽ ያንን ሁሉም ነገር አስተካክዬ እኔ እመጣለሁ እመጣለሁ እመጣለሁ እያልኩሽ እኮ ነው። አንቺን ከጎኔ ሳጣሽ እንደማደርግ አላውቅም እኮ ነው። ምህረት በይ መጣለው ሽ ችግር የለውም። በቃ እንግዲህ ልትሄድ ነው። አትሄድም። ምን አትሄድም? አንቺ ማንሽና ነው አትሄድም የምትለው? ስለማ አትሄድም። ከዚህ ቤት አትወጣም።